ኦኬ ሰላም እንዴናችሁ። በሌላ ቪዲዮ ተመልሰናል። ሌላ ካንተንት። ዛሬ የምናወራው ብዙ ስለማይወራ ያው የሄልት ና የዌልነስ ኤፒሶድ ነው። ይሄኛውም ስለምንድን ነው የምናወራው? ስለ ሳውና ነው። ሳውና ብዙ ጂም ውስጥ እናያለን። አትሌቶች ይጠቀማሉ። ይሄ ጥቅም አለው፣ ይሄ እንደዚህ ነው፣ እንደዚህ ነው። በጣም ብዙ ሰው ስቲም ውስጥ፣ ሳውና ውስጥ ብዙ ሰው ሲጠቀማ ያለው እና ስለ ሳውና እስቲ አንዳንድ ሪሰርቾች አድርጌ አይቼ እኔም በጣም ተጠቃሚ ነኝ። ጥቅማቸውን ጉዳቱን እስቲ እናውራ። ስለ ሳውና ሳይንሱ ምን ይላል? ስለ ሳውና ጥቅምና ጉዳት ምንድን ነው? በአጭሩ ሳውና ውስጥ ስንቀመጥ ባሪያችንን ስትረስ ማድረግ ነው፣ በሙቀት ማለት ነው። በሂት ኢንቴንስ የሆነ በቃ ከባድ ሂቱ ስንቀመጥ ምንድን ነው የሚሆነው? ባሪያችን ብላድ ፍሎው ይጨምራል፣ በአንዴ ነው የሚጨምረው የደም እንቅስቃሴ። ከዛ ደግሞ ሂት ሾክ ፕሮቲን አክቲቬት ይሆናል። ሰርቫይቨል ሜካኒዝም ውስጥ እንገባለን። በጣም ከባድ በሆነ ቁጥር ማለት ነው ሙቀቱ። ጥቅሙን ደግሞ እናወራ እስቲ፣ ማለት እንዴት እንደሚሰራ ካወቅን ጥቅሞቹን እስቲ ደግሞ እናወራ። ብዙ ጥቅም አለው። ሳይንሱም የሚለው ይደግፈዋል። ብዙ ፖድካስቶች ላይም ተወርተዋል። ኤክስፐርቶች መጥተው ሳውና ውስጥ ስንቀመጥ ለጤናችን ብዙ ጥቅም አለው። ግን አጠቃቀም ደግሞ አለው። በየቀኑ ሄደን ሳውና ውስጥ ስለተጠቀምን አደለም። ጉዳቱ ሊያመዝን ይችላል ከጥቅም። ኦኬ ፊትነስ ውስጥ ላለን ሰዎች ለማሰብ ሪከቨሪ የመጀመሪያው ነው። በእርግጠኝነት መስላችን ሪኮቨር ያደርጋል። ሳይንሱም ይሄም ባክፕ ያደርጋል። ብዙ ሪሰርቾች አሉ። የእንቅልፍ ጥራታችን ይጨምራል። ኢንፍላሜሽን ይቀንሳል። ካርዲዮቫስኩለር ስትሬንግታችን ደግሞ ይጨምራል። ካርዲዮቫስኩለር ሲስተማችን፣ ያተነፋፈሳችን የካርዲዮቫስክለር በአጠቃላይ ይጨምራል። ከሁሉም በላይ ደግሞ የስትሬስ ቶለራንሳችን የመቋቋም የስትሬስ አቅማችን ይጨምራል ነው የሚለው ሳይንሱ። ግን ብዙ ሰው ሚስ የሚያደርገው ነገር አንዳንድ ነገሮች አሉ። ሳውና ውስጥ አንድ ሰው ስለተቀመጠ የሆነ የእንቅልፍ ሃቢቱ መጥፎ ስለሆነ ወይንም አመጋገቡ ወይንም ወርክአውቱ መጥፎ ስለሆነ ያስተካክሏል ማለት አይደለም። በደንብ ልንረዳ ይገባል። ይሄንን አንድ ሰው ቅልፍ በጣም አተኛኘቱ ጥሩ ሳይሆን፣ ወርክ አውቱ ጥሩ ሳይሆን፣ አመጋገቡ ጥሩ ሳይሆን፣ እነዚህ ነገሮች በአንድ ፌክስ አያደርግልንም። ሳውና ውስጥ ስለገባም ማለት ነው። ሶስተኛው ምንድን ነው? ሜንታል ኤጅ ነው። ከሜንታል ጋር ብዙ ነገር ይገናኛል። ልክ ሰውነታችንን ትሬን እንደምናደርገው ማይንዳችንን ትሬን ማድረግ አለብን፣ ሁሌ እንደምለው ማለት ነው። ይህ ምንድን ነው የሆነ ማይመች በጣም ሙቀት ያለው ሳውና ውስጥ ስንቀመጥ ማይንዳችን ስትረስን ሃንድል ማድረግ ይለምዳል። ስለዚህ የስትረስ ሪስፖንሳችን እየተስተካከለ ይመጣል ማለት ነው። ይህ ሜንታል ታፍነስን ቢውልድ እናደርጋለን። ሬዚሊየንስ የሚሉት የሆነ ነገር መቋቋም፣ ማሳለፍ፣ ፑሽ ትሩ ማድረግ። ይሄ እንዴት ነው? አንድ ስትረስ ሲመጣ ወይም ምናምን ሲመጣ በቃ የምለን የምንወጣው ነገር እሱን ሜንታላችን ትሬን እናደርገዋለን። ሶስተኛው ይሄ ነው። አራተኛው ብዙ ሰው ጠይቆኝ የሚያውቃል በፋት ላውስ ክብደት እንቀንሳለን ወይ ሳውና ውስጥ በመቀመጥ አው ብዙ ውዝግብ ሊፈጠር ይችላል። ሳውና ስንቀመጥ ክብደት እንቀንሳለን ስላልኩኝ፣ ግን በምናስበው መንገድ አይደለም የምንቀንሰው እዛ ውስጥ ቁጭ ስላለን እንዴት ነው በካርዲዮ ሉዝ የምናደርገው አይነት ስላላበን አደለም፣ ክብደት የምንቀንሰው ካሎሪ የምናቃጥለው በጣም ትንሽ ነው፣ የለም ማለት ይቻላል። ዋናው ግን ክብደት የምንቀንስበት ኢንዳይሬክትሊ ነው የሚመጣው፣ ቀጥታ ሳይሆን ከምንድን ነው? አንደኛ ኢንፎርሜሽን ይቀንሳል፣ ቅድም እንዳልኩት ሪካቨሪያችን በጣም አሪፍ ይሆናል። እንቅልፋችን ይስተካከላል። እነዚህ ነገሮች ከዚህ በፊት አውርቼዋለሁ ከክብደት ጋር ያላቸው ሪሌሽን። እነዚህ ነገሮች ሲስተካከሉ ሆርሞናችን ይስተካከላል። የዛኔ ክብደት እንቀንሳለን ማለት ነው እንጂ እዛ ውስጥ ስላላበን አይደለም። እንቀንሰው ግን ኦቨርዌይት፣ ክብደቱ በጣም ከባድ ለሆነ ሰው ስቲም ውስጥ ግባና ይስተካከላል እያልኩኝ አይደለም። ፎከስ ማድረግ ያለብን ካሎሪያችንን ኤክሰርሳይሳችንን እንቅልፋችን ፕሮቲን ኢንቴካችንን ላይ እነሱ ላይ ነው ዋናው ፎከስ ማድረግ ያለበት ይህቺ ጠብታ ኤክስትራ የሆነች ነገር ነች ስለዚህ ወፍራም ክብደት ያለው ሰው ሳውና ውስጥ በመቀመጥ ክብደት እቀንሳለሁ ብሎ እንዳይገምት ኢንዳይሬክት የሆነ ጥቅም ነው ያለው ኦኬ እነዚህ ጥቅሞች ካሉት ስለምን እናውራ ማን ሳውና መጠቀም የለበትም ይላል ሳይንሱ። ምክንያቱም ሂድ ኤክስፖዠር በሙቀት ኤክስፖዝ ማድረግ ለሁሉም ሰው አይደለም። ለምሳሌ እርጉዝ ለሆኑ ሴቶች አይመከርም። ዲዚ የምንሆን ሰዎች ቶሎ ቶሎ በቀላሉ ዲዚ የምንሆን የልብ ክንዲሽን ያለብን የልብ ህመም ያለብን ሰዎች የብለድ ፕሬዠር ችግር ያለብን ሰዎች በጣም መጠንቀቅ አለብን፣ ሳውና ውስጥ እንጠቀም። ስለዚህ ዳክተራችን መጀመሪያ ማነጋገር አለብን። ሂሮ ለመሆን ደግሞ አንሞክር። እኔ ብዙ አይነት እዚህ ውስጥም ኢጎ አለ መሰለኝ፣ ብዙ አይነት እንትን አይቻለሁ በአንዴ ከሰላሳ ደቂቃ ውስጥ ምናምን መቆየት የሚፈልግ ሰው አለ። ከመቶ ሀምሳ እስከ መቶ ስልሳ አምስት ዲግሪ ፋይረንሃይት ውስጥ የሚመከረው ምንድን ነው? አስር ደቂቃ አምስት ደቂቃ። ከመቶ ሀምሳ እስከ መቶ ስልሳ አምስት ዲግሪ ፋይረንሃይት ውስጥ መጀመሪያ መለማመድ፣ ከዛ ብሪዚንጋችንን ማስተካከል፣ ስቲዲ የሆነ ብሪዚንግ ኢንሄል ኤክሴል፣ እሱማ ማስተካከል፣ ውሃ መጠጣት፣ ሃይድሬት መሆናችንን፣ ሰውነታችንን ከምንም በላይ ማዳመጥ አንድ ሂሮ መሆን አይደለም። ምንድነው ጎሉ? ለመሰቃየት አይደለም፣ አዳፕት ማድረግ ነው። ጎል ስ ናት ሰፈር ስ አዳፕት። ዋናው ይሄ በደንብ መሰመር አለበት። አዳፕት ባህላችን እንዲያደርግ ነው እንጂ ሰፈር እንዲያደርግ አይደለም። እሺ፣ አሁን ደግሞ ስለ ጉዳቱ እናወራ። ብዙ ሰው ያው ስለ ጥቅሙ ያወራል። ብዙ ፓድካስት ላይም መጽሐፍ ላይም ብዙ ተጽፈዋል፣ አርቲክሎችም። ግን ስለ ጉዳቱ ብዙ ሰው ያወራል። ሪስኮች አሉት። ኢሰንሻል የሚባል ሰውነታችን ውስጥ ያሉትን ሚኒራሎች ዲፕሊድ ያደርገዋል፣ ይቀንሰዋል። ነርቨስ ሲስተማችንን በጣም ከልክ በላይ ስትረስ ያደርገዋል። ዋናው ደግሞ ብለድ ፕሬዥራችንን ከምንም በላይ በጣም ዴንጀረስሊ በሚባል ላይቨ ማለት ነው ይቀንሰዋል፣ ድራፕ ያደርገዋል። ስለዚህ ታይሚንግ በጣም ወሳኝ ነው። ስንት ሰዓት ነው ሳውና ውስጥ የምንቀመጠው? ምን ያህል ነው መቆየት ያለብን? ጥቅሙን አስበን ነው መጠቀም ያለብን እና እነዚህ ናቸው ጉዳቶቹና ሪስኮቹ። ቅድም እንዳወራውት ዋናው መሰመር ያለበት አሁንም እንዴት ነው ሳውና በጣም ወሳኝ ነገር ነው፣ አሪፍ ነገር ነው። በጣም ፓወርፉል ቱል ነው። እንደ መሳሪያ ነው መጠቀም ያለብን፣ ግን ማጂክ ሶሉሽን አይደለም አስማት አይደለም። ሳውናው ስለተቀመጠ በአንድ ምናምን የሆነ የተለየ የምንሆነው ነገር አይደለም። እንደ ቱ እንደ መገልገያ ነው መጠቀም ያለብን። ለምሳሌ ሪከቨር ለማድረግ አንዳንዴ ብሬክስ እናደርግ። ኤክሰርሳይዝ ስትሬሳችንን እንዴት ነው እዛ ላይ እንትን የምንለው? የካርዲዮቫስኩላር ሄልታችን እንዴት ነው የምናስተካክለው? እነዚህ እነዚህ ነገሮች ናቸው ወሳኝ። ሳይንሱ የሚናገረው ይሄ ነው። ለክብደት ጋር ያላቸውን ምናምን ቤኔፊት ሁሉንም አውርተናል። ጥሩ እንቅልፍ መተኛ የሚፈልግ ከሆነም ጥቅም አለው። እነዚህ እነዚህ ናቸው። ስለዚህ እንደ ቱል እንጠቀምበት ኤንሃንስ ለማድረግ ሪዛልታችንን፣ እንጂ ሪዛልት በአንድ የሚያመጣ የሆነ ማጂክ የሆነ ቱል አይደለም። ስለ ሳውና እነዚህ እነዚህ ነገሮች ናቸው ሪሰርች ያደረግኩት እኔም ካለኝ ኤክስፒሪየንስ በጣም አሁን ሳውናውን ማብዛት ራሱ ለስኪን ጥቅም እንዳለው ሁሉ ፖራችን እንደሚከፈተው ሁሉ ጉዳትም አለው። በጣም ሪንክል ሊያደርግም ይችላል ካበዛ ነው። ስለዚህ በማድሬሽን በልክ ነው መጠቀም ያለብን። በጣም ሌላ ደግሞ የረሳሁት አንድ በጣም ብዙ ሰው የማያውቀው ነገር አለ። ልጅ መውለድ የሚፈልግ ወንድ ስፔሻሊ ስፔሻሊ ስኮርትማችን ላይ ሂት በጣም ስለማይፈልግ በጣም ደጋግሞ ማድረግ የስፐርም ካውንትን ይቀንሳል፣ ይላል ሳይንሱ። ስለዚህ ልጅ መውለድ የምናስብ ሰዎች ከሆንን አለማብዛት ሳውና ይመከራል፣ ምክንያቱም ስፐርም ካውንት ስለሚቀንስ። ስፐርም ካውንት ለምን እንደሚቀንሰው እስክሮተማችን ካለን ቴምፕሬቸር ቀነስ ያለ ቦታ ነው መሆን ያለበት። አንዳንድ ሰው እንደውም ካያችሁ አይስ ይዞ የሚገባለ ሳውና ውስጥ አይስ በእንትን ይዘው እዛ ጋር አቀዝቅዘውት አትሌቶች ምናምን እንደዛ ያደርጋሉ። ምክንያቱም ስፐርም ካውንት ስለሚቀነስ ስተራል ያደርጋለን የሚሉ አሉ። ከበዛ ማኮላሸት ማለት መስል ባባረኛ እነዚህ እነዚህ መጠንቀቅ አለብን። ጥቅሙን ተጠንቅቀን ነው ማድረግ ያለብን። ለጥቅሙ ብለው እዚህ። ደስ ካያችሁት በጣም አመሰግናለሁ። የሳውና ጥቅም ነው። የሳውና ኔክስት ዊክ ደግሞ በሌላ ታፒክ እንገናኛለን። ፒስ